ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በመላው ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ፣ የጄምም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንደሰነበታችሁ፣ እንዴት ተስከረማችሁ? እግዚአብሔርን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። በየሳምንቱ ወደ እናንተ የሚደርሰው የቤተ ክርስቲያን የምድር ቆይታዋን አስመልክቶ እየጨረሰች ስለመሆኑ የማንቂያ መረጃዎችን በማሳየት ይኸው ይሄው እዚያ ጋም ይኸው እያልን ከሰማይ መለከት ይነፋል ብለን መለከት ነፊዎች ነን። አብሮነታችሁ ከእኛ ጋር የሆነ በመላው አልማት ያላችሁ ወገኖች ሁሉ እግዚአብሔር ይባርካችሁ። አሁንም አብሮነታችሁ አይራቅ። ድንገተኛና ፈጣን ስለሆነው የቤተ ክርስቲያን መነጠቅን አስመልክቶ በመረጃ የተደገፈ ማዘጋጃንና በጉጉት እንድንጠባበቅ አስደራጊውን የዚህን ሳምንት የምፅዓቱ አዋጅ ነጋሪ አገልግሎት የንጥቀታዊ ማሰናጃ ዜናችንን ይዘንላችሁ ቀርበናል። በዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ የሙሽራው ነች። ድምፁን ለመስማት ባጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽመዋል ይላል አጠገቡ የሚቆመው ሚዜው በማለት ስለ ራሱ የተናገረው መጥምቁ ዮሐንስ ነገ የምትገለጠዋን ሙሽራይቱ የሙሽራው ነች በማለት የተናገረውን ስናይ ጋብቻ ልትፈጽም ቃል ኪዳን ልትገባና ከባለዋ ጋር ብቻ ትዳር መስረታ እኖራለሁ በማለት የቆረጠችዋ የእርሱ የሙሽራው እንደሆነች የሌላ የማንም እንደማትሆን ጽኑ ማረጋገጫ መልእክቱ ነው። በወቅቱ የሚዜው ደስታ ተፈጽመዋል፣ የሙሽራዋ ደግሞ ይቀጥላል ይፈጸማልም። የሚመኛት የሚፈልጋት ካለ ግን እርግጡንና ቁርጡን ይወቅ። ለአንድ ፍቅረኛዋ ብቻ የታጨች ሰዓቱና ጊዜው ሲደርስ ደግሞ ለዘላለም ተጣምረው ሊኖሩ እንደ እስራኤል ባህል መሠረትም አባትየው ሲልከውና አሁን ሄደህ አምጣት ሲለው የሚወስዳትም ነች። አዎን፣ ሰማይም ምድርም ጥልቁም ሁሉም ይስማ። ሙሽራይቱ የሙሽራው ነች። የዓለምም የሰዎችም አይደለችም። ሰዎች የአቋቋሟት ድርጅትም አይደለችም። የፈለጉት ተነስተው እንደፈለጉ የሚያደርጓትም አይደለችም። በሙሽራው የፍቅር አገዛዝ ስር ያለች እሱ ራስ የሚሆናት እሷም አካሉ የምትሆን በፈቃደኝነት የምትጣምር የነገዋ ሰማያዊ ሚስት የምትሆን ነች። ሰይጣን በፍጥረት ጅማሬ ሰዎችን አታሎና ሸንግሎ የራሱ አደረጋቸው እንደ ድሮ ቋምጦ ባገኘዋት ቢልም መልሱ መጥምቁ ዮሐንስ እንዳለው ነው። የዲያብሎስም አይደለችም የሙሽራው ብቻ ናት። በክፉ መናፍስታዊ አሰራር የምትመራ የምትተዳደር ያሻቸውን የሐሰት ትምህርቶች በሐሰተኛ ሐዋርያት ነቢያትና አስተማሪዎች የሚታጎሩባትምም አይደለችም፣ ቅድስት ናት። ስለሆነም የሙሽራው የምትሆነው ሙሽራይቱ ከሌሎች ጋር በፍቅር የምትከንፍበት ምንም ምክንያት ሊኖራት አይችልም፣ አይገባትምም። ልቧ በሌላ ፍቅር ከተያዘ የእውነተኛ ሙሽራው አትሆነም። የግድ የእኔ አደርጋታለሁ የሚል ካለ ግን እቅጩን ተነግሮታል፣ ሙሽራይቱ የሙሽራው እንደሆነች። እቺ ሙሽራይቱ ተብላ ከማዶ እየታየች ያለች ቤተ ክርስቲያኒቱ፣ ዋጋ የተከፈለባት፣ ክቡር ደም የፈሰሰላት፣ በመስቀል ላይ ጣርና የውርደት ሞት በደለኛነቷ በስርየት የተተካላት፣ በፈሰሰው ክቡርና ቅዱስ ደም ታጥባ ውብ የሆነች፣ በትንሣኤው ኃይልም የጽድቅ ልብሷን የደረበች እጅግ አስገራሚ ሙሽሪት ነች። የማንም እንዳትሆንበት ክቡር መንፈስ ቅዱስ ከሰማይ ወርዶ እስከ በጉ ሰርግ ድረስ እያስዋባት እያዘጋጃት በቃሉ በጸጋው በመንፈሱ ሙላትም እያሰማመራት የምትገኝም ነች። እች እጅግ ውብ የሆነችውን እጅግ የናፈቃትን ሙሽራው ሙሽሪትን በፍጥነት ሊወስዳት ነው እያልን ነው። የቀኑን መቃረብ እያወጅን የምንገኘው ። እንንቃ እናነቃቃም። እንደ ሁል ጊዜው የዚህ ሳምንትም ጨዋታችን ነው። በመጨረሻው መጨረሻ የኔ ካልሆነች ብሎ ጉድጓድ ሲምሱ ለሚያድሩ ሁሉ ይተዋት። ቤተ ክርስቲያኒቱ የሙሽራው የጌታ የኢየሱስ ክርስቶስ ብቻ ነች። ድህነትም፣ ብልጽግናም፣ ኤአይም፣ የእውቀት መመንጠቅም፣ ልዩ ፍጥረትም እንዲሁም መከራና ስደትም ሌላም ሌላም ሌላም ከክርስቶስ ፍቅር ሊለየን አይችልም ብሎ ሐዋርያው ጳውሎስ እንዳለ

ውድ የምፅዓቱ አዋጅ ነጋሪ ተመልካቾች፣ ለቀዳሚነት ወደ ያዝነው መረጃችን ሻገር ስንል የጌታ ኢየሱስ ክርስቶስ የዳግም ምጽዓት መዳረሻ ዋዜማው ላይ ከሚከሰቱትና ዋነኛው የፍጻሜ ክስተት አንዱ የወንጌል በዓለም ዙሪያ መሰበክ የሰዎች መዳንና ወደ እግዚአብሔር መንግስት የመቀላቀልን ብስራት ነው የምናወጋቸው። በቅርቡ የቢሊግራም የወንጌል አገልግሎት በአርጀንቲና ከ75 ሺህ በላይ ሰዎች የታደሙበት ትልቅ የወንጌል ጀማ ስብከት አዘጋጅቶ የታዋቂ ወንጌላዊ ቢሊግራም የበኩር ልጅ ፍራንክሊን ግራም አባታቸው በህይወት ዘመናቸው የምስራቹን ወንጌል በሚያበስሩበት ጊዜ ምንጊዜም የሚያወሱትን የመጽሐፍ ቅዱስ ጥቅስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ያለውን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በማለት የድነትና የንስሐ ጸሎትን በማካሄድ በሺዎች የሚቆጠሩ ሰዎችን ምላሽ በመስጠት በመማረክና ራሳቸውንም ለጌታ አሳልፎ በመስጠት ወደ ዛሬ መንግስት ተቀላቅለዋል። ይህ የወንጌል ነውጥ በመላው አገሪቱ ላይ የጽድቅ ተጽዕኖ መፍጠሩም ተሰምቷል። በሌላ በኩል ደግሞ በአሜሪካን አገር ይህ የወንጌሉ የመስራት የጠላትን ቀጠና ጥሶ በመግባት በድፍረትና በኃይል እንደዚሁም በፍቅር የኢየሱስን አዳኝነት የመስበክና ነፍሳትን የመናጠቅ አገልግሎት ተከናውኗል። የሳሌም አዌክኒንግ ባለራይ እና የቡድኑ መሪ የሆኑት ፍሊፕ ራነር የተባሉት የወንጌል አገልጋይ ሲሆኑ እንደ ነቢዩ ኤልያስ በእግዚአብሔር ላይ በመወራረድ ለጠላት እንቅስቃሴ ትልቅ እንቅፋትና ተግዳሮት በመሆን ይታወቃሉ። በሰሞኑ ደግሞ በአሜሪካን ግዛት የጸሎት ተዋጊዎችን በማስከተል ፊት ለፊት በመሄድ የተጋፈጡት ከመሆኑ የተነሳ በኢዲሲ ኦርላንዶ ሊካሄድ የነበረው የርኩሰት የሙዚቃ ድግስ የጸሎት ውጤት ባመጣው መልስ በአየር መዛባት ምክንያት አዘጋጅ አካሉ ፕሮግራሙ እንደተሰረዘ አሳውቀዋል። በዚህም ውጤት የአገልግሎቱ ቡድኖች ደስታቸውን በአደባባይ ላይ መግለጻቸውንና እግረ መንገዳቸውም በቦታው ላይ የተገኙትን ሰዎች የወንጌል የምሥራች በማብሰር ወደ እግዚአብሔር መንግሥት መቀላቀላቸውን በማኅበራዊው ሚዲያቸው አጋርተዋል። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ልክ ነው እንግዲህ ጌታ ኢየሱስ ሂዱ ባለው መሠረትና እኔም ከእናንተ ጋር እሆናለው እንዳለው ዘንድሮም እየሆነ ይገኛል። በእኛም ሀገር የጨለማው መንግሥት የሚሠራበት ጋር ፊት ለፊት በመሄድ የገሃነም ደጆች አይችሏትም የሚለውን ቃል ያስፈጸሙ አባቶች፣ የሰዎችንም ህይወት ተናጥቀው ወደ እግዚአብሔር መንግስት ያስፈለሱ በርካቶች እንደነበሩና አሁንም እንዲህ ያሉ ጨካኞች እንዳሉ የታመነ ነው። የመጨረሻው ፍልሚያም እንዲህ ያለ ተዋጊ መንፈስ ያላቸውን ይጠይቃልና ሁላችንም በዚህ የጽድቅ ተጋድሎ ውስጥ በጸጋው መገስገስ ይሆንልን። ለቀጣይነት ወደ ያዝነው መረጃችን እንለፍ። ውድ ክቡራትና ክቡራን ተመልካቾቻችን እና አድማጮቻችን በተደጋጋሚ እየተሰማ ያለው ነገር ለእኛ ለዳንን ቅዱሳን የበጉ ሰርግ መቃረቡን አመላካች እንደሆነልን ሁሉ ለምድራዊ ሰው ግን አስደንጋጭና አስጨናቂ መሆኑ ይታወቃል። ታዲያ ባለፈው ሳምንት መረጃ ለመስጠት እንደሞከርነው እና ናሳ የተባለው የሳይንስ ተቋም ይፋ እንዳደረገው መነሻው ከየት እንደሆነ የማይታወቅ ተንቀሳቃሽ መንኮራኩር ወደ ምድር በመገስገስ ላይ እንደሚገኝ አስታውቋል። ያንንም መዘገባችን ይታወቃል። ይህ ክስተት የሳይንስ ልብ ወለድ ታሪክ እንዳልሆነም በቀጥታ ስርጭትም ጭምር ለዓለም ያሳወቀ ሲሆን ለአሜሪካ ባለስልጣኖችም ለማስረዳት ተሞክሯል። ይህ እይታ ከአሜሪካም አልፎ በሩቅ ቻይናም ከናሳ በተሻለ እይታ እንዳየችና በአሜሪካን የመንግስት መስሪያ ቤቶች በመዘጋታቸው ሰበብ የተፈለገውን ያክል መረጃ አልተለቀቀም። ይሁን እንጂ ቻይና በርካታ ምስሎችን ለቃለች ተብሏል። በተጨማሪም በደቡብ አፍሪካ የሚገኘው ሚርካት ቴሌስኮፕ ኢንተርስቴላር ኩባንያ እንዳስታወቀው ደግሞ ሲግናል የሬዲዮ ምልክት አግኝቷል። ምልክቱ የማይታወቅ የውሃ የኬሚካል አሻራ መሳይ እንደሚመስልም አሳውቀዋል። እንግዲህ በዚህም ተባለ በዚያ የጨለማው ዓለም ሐሳዊውን መሲ ለመግለጥ ከፍተኛ ትግል ላይ ይገኛልና። ያለ ጊዜው እንዳይገለጥ የገደበችው ቤተክርስቲያን ናትና የተባለው ትንቢት ሊፈጸም ጫፍ ላይ ነውና፣ ወገኖች። እንግዲህ ንጥቀታችንን ቅርብ እያደረገው ይገኛል። ክርስቲያኖች ወይ ንቁና ተዘጋጁ በማለትም የሥነ ፍጻሜ አጥኞች አስጠንቅቀዋል። እንግዲህ አንድ ነገር ሊሆን ነው ብሎ ዓለም ይጠብቃል፣ ያወራል። በፍርሃትም ይሁን በጭንቀት ምን ሊፈጠር ይሆን በማለት እንዲህ እንቅልፋተውበታል። ይህም ደግሞ እውነት ግዑዛዊ መንኮራኩር ይሁን አይሁን፣ በመንፈሳዊ እይታ ሲታይ ግን አንድ ኮራጅ እንደ ኢየሱስ እመጣለሁ ባይ ልብን አሰቅሎ ሊሰራ ያለው ክፋታዊ ድርጊትም ሊሆን ይችላልና እኛ ግን ሐሳቡን አንስተው ወንጌል ይሰበካል፣ ኢየሱስ ክርስቶስ ያድናል እያልን እድሎቹን ሁሉ እንጠቀምባቸዋለን። መልእክታችን ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችንም በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና ድንኳኗን ከመሬቱ ጋር ያያያዘው ገመድ እየላላ እንደሆነ በመጠቆም አዘጋጅ መለከት ነፊም ነው። ክብሯትና ክብሯን የምፅዓቱ አዋጅ ነጋሪ ተመልካቾች፣ የፍጻሜው ፍጻሜ ፈጠጥ ብሎ በመምጣት ላይ ይገኛልና ምን ያክል ነክተናል? በማለት ወደ ሌላው ደግሞ መረጃችን እንለፍ። ከቀናት በፊት በኒውዮርክ ከዓለም ዙሪያ የተሰባሰቡት የአይሁድ ራባዮች የአቋም መግለጫ አውጥተዋል። መግለጫውም መሲሁን ናፍቀናል የሚል ነበረ። ከዚህ ቀደም ከቀይዋ ጥጃ መሥዋዕት ማግስት ለባለፈው የጥቅምት ወር ወደ ኢየሩሳሌም ለመሰባሰብ ቀጠሮ ይዘው እንደነበረና በቀጠሮ መግባታቸውንም ሆነ መወያያታቸውን ለማወቅ ተችለዋል። ይህ ከባለፈው ዓመት በመቀጠል ኒውዮርክ ከተማ በታሪክ ለመጀመሪያ ጊዜ ሙስሊም ከንቲባ ባገኘችበት ማግስት የተካሄደ ስብሰባ መሆኑንም ለየት ያደርገዋል። በዚህ ሳምንት ብቻ ለየት ያሉና ያልተለመዱ ክስተቶችም የተከሰቱበት ጊዜ ነበር። የአሜሪካኑ ፕሬዚዳንት ሚስተር ዶናልድ ትራምፕ የቀድሞው የአይኤስአይኤስ ቁልፍ ሰው የነበረውንና አሁን ላይ አዲሱ የሶሪያ ፕሬዚዳንት የሆነው አልሻራህን ወደ ነጩ ቤተ መንግስት በክብር በመጥራት እንደተወያዩም ይታወቃል። ታዲያ የዚህ ሰው የአሜሪካ ጉብኝት የአሜሪካውያን አይሁዶች በተገኙበት ጉባኤ መገኘቱና ራባ ዮሴፍ በተባሉ የአይሁድ መምህር ቡራኬ ሲቀበል የሚያሳይ ቪዲዮ በመለቀቁም ብዙዎችን አስደንግጧል፣ አስገርመዋልም። ይህ በእንዲህ እንዳለ የዓለምን ትኩረት የወሰደው የአይሁድ ዝርያ የሆነውና የሚስተር ዶናልድ ትራምፕ አማች የሆነው ጃሬድ ኩሽነር በተለይም በሥነ ፍጻሜ አጥኞች ዘንድ ከፍተኛ ትኩረት ተሰጥቶታል። ለምን ቢባል ከ1.5 ቢሊዮን ዶላር በላይ ወጪ በማውጣት በኒውዮርክ በ1950ዎቹ ተገንብቶ የተጠናቀቀው ህንፃ መጠሪያ ስያሜው በዮሐንስ ራእይ ምዕራፍ 13 ቁጥር 15 ላይ 666 መሰኘቱ በራሱ የሚናገረው መልእክት አለው በማለት በአይነ ቁራኛና በቅርብ ርቀት እየተመለከቱት፣ በተለይም በመጀመሪያው የትራምፕ ዘመን ላይ ሀሳቡን በማምጣትና መሬት ላይ በማውረድ የመካከለኛ ምስራቅን የሰላም እቅድ በማርቀቅ እንዲሁም ከቴል አቪቭ ወደ ኢየሩሳሌም የአሜሪካ ኤምባሲ እንዲዛወርና የአብርሃም ቤተሰብ በሚል የአረብ ሀገራትና እስራኤልን በአንድ መድረክ ላይ በማገናኘት የተሳካለት ሰው ነው በማለት አጥኞቹ በትዝብት አይን ያዩትን አጋርተዋል። ያም ብቻ ሳይሆን በቅርቡ ሚስተር ዶናልድ ትራምፕ የተሳተፉበት በእስራኤልና በሐማስ መካከል የተደረገውን የሰላም ስምምነትን ዳግም በማቀናበር የዓለምን ትኩረት መውሰዱ የወደፊቱ ጠቋሚና ተጠባቂው ሰው ይሆንን የሚያሰኝና አጠራጣሪ መላምት እየሆነ መጥተዋል በማለት የገለጹ ይገኛሉ። ክብሯት ወገኖች የእግዚአብሔር ቤተሰቦች ለእኛ የዓለም ብርሃን ናችሁ ለተባልነው ይህ አይነቱን እንደ ተዘጋጁ ድምፅ ሆኖልን ብርሃናችን አብዝቶ ይበራና ይገለጥ ዘንድ ምንም ክርክር የማያስገጥም ነውና የቀንዋን መሟጠጥ ያየ አይቀልድም። ከሀፍታ ቆይታ በኋላ ደግሞ እንገናኛለን። ጮክብሉን አገሬ በሰማይ ነው፣ በጣም እርግጠኛውና አገሬ በሰማይ ነው። ከዚያም አለ የምንጠባበቀው የሚመጣ አዳ ማዳኛችን ጌታችን ኢየሱስ ክርስቶስ ይመጣል፣ አለ ጳውሎስ። የኢየሱስ መመለስ ክርስቲያን ስንት ተስፋለሁ? አንድ አንድ ምንድን ነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም፣ የለንም። መሬት ላይ የሚሆንልን ነገር፣ አዎ ለመኖር ስለሚያስፈልግ ይሆናል፣ ለመኖር ስለሚያስፈልግ። ተስፋችን ግን የጌታ የኢየሱስ ክርስቶስ ዳግም መመለስ ላይ ነው። ጌታ ይመለሳል አላቸው። ምናልባት የፊልጵስዩስን ደብዳቤ የሚያነቡት መቄዶንያ አብያተ ክርስቲያናት ያሉት ቅዱሳን የተሰሎንቄን ደብዳቤ የማንበብ ዕድል የላቸው። የዳግም መምጣቱና መነጠቅ ላይ ተሰሎንቄ ላይ ያስተማረውን አይነት የማንበብ ዕድል ስለሌላቸው በሁለት ቁጥር ፓኬጅ ነው ኢየሱስ ይመለሳል አላቸው። አመጣጡን፣ መቼ መቼ እንደሚመጣ፣ በምን አይነት መንገድ እንደሚመጣ ተሰሎንቄ አንደኛ ተሰሎንቄ ምዕራፍ አራት ተስገቡ አንብቡት። ኢየሱስ መጀመሪያ የሚመጣው እኮ ለእኛ ነው። ለእኛ ለምናምነው እኮ ነው የሚመጣው ደመና ድረስ እኮ ነው የሚመጣው የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በምድር ያለን እኛ በቅጽበተ አይን ነው የሚለው። ቅጽበተ አይን ማለት ብሊንክ ማለት ነው። አይን ሲሉ ባይዘ እያዩ እኮ ነው የምንሄደው። የዛን ቀን ነው እንኳን ክርስቲያን ነው እንኳን ለምንዘምር አሁን ማስሰብክ እኮ ያማል ይላል ሰው ምክንያቱም ከክርስቶስ ጋር ተሰውራችኋል ነው የሚለው። ተሰውራል አያቅም እርሱ ሲገለጥ የዛን ቀን በክብር ከእርሱ ጋር ትገለጣላችሁ እኮ ይላል። ያ ቀን እና ኢየሱስ ሲመጣ የእሱ መምጣት ብቻ የእኛ መሄድም አለ። በከበረበት ክብር እንቀላቀለዋል። ክብር ለኢየሱስ ይሁን። ደመና ድረስ ሲመጣ የሰማይ ሰራዊት እንግዲህ ያውሉ መልአክ በፈረስ ላይ ሆኖ እንግዲህ በነጭ ፈረስ ላይ ነው የሚለው መጽሐፉ። ሲመጣ የአየሩ አለቃ ተብሎ የተደረደረው በሙሉ የዛን ቀን ነው የሚወድቀው በአየር ላይ የሚበር በምድር የሚመሰመስ የምንለው በሙሉ የዛን ቀን ተደርምሱ ይወድቃል። በውስጣችን ያለው ያ የትንሣኤው መንፈስ በውስጣችን ያደረ ያ መንፈስ አካላችንን ይቀይረዋል። ምክንያቱም ሮሜ ምዕራፍ ስምንት ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ምን ማለት ነው? የትንሣኤ ቀን አካላችሁን ይቀይረዋል። ኦልሬዲ በእናንተ አድዌ ላርገዋል ይሄ መንፈስ ሪዘሬክሽኑ የሚከናወነው በእሱ ነው። ለሚሞተው ሰውነት ሕይወት ይሰጠዋል። ይቀይረሃል። ድንገት እየኖርክ ኢየሱስ ብቅ ሲል ከሰማይ ቀይር ይታል። ትራንስፎርሜሽኑ ፉልፊል ያረጋል። ውስጥ የጀመረው መለወጥ ፊት ላይ ይመጣል። አካል የተዋረደው ይለዋል። የተዋረድ በጣም ነው የምታምሩት፣ በእውነት ግን የተዋረድ ነው በጣም ጥሩ ነው ያላቸው የተዋረደ ይለዋል። ታውቃለህ ምንም ብታረገው የተዋረደ የተባለው ባይዘው ኢየሱስ የከበረውን ከለበሰ በኋላ ከዛ በፊት የተዋረደ አልተባለማ፣ የሚነጻጸረው የለም። ኢየሱስ ሲነሳ የተዋረደ ነው ተባለ። የተዋረደው ሰውነታችን የእርሱን ክብሩ ስጋ እስኪመስል ኢየሱስ በአባቱ ቀኝ በከበረበት ክብር የለበሰው አካል አለ። ያንኑ አይነት አካል እንለብሳለን። ጳውሎስ የሚላቸው እሱ ኢየሱስ ይመጣል የምንጠብቀው ሲል ቅዱሳን ሲሉ ቁጥር ቁጥር የሚቀጥል ቁጥር አለው። አንዴ ስሙን ይላል አንባቢው እንደኛ በሶፍት ኮፒ ምናን እጅ ላይ ልማ ደብዳቤ ነው ቆሞ የሚነበሉ ቁጥር ያን ሲያነብ ከሰማይ የምንጠብቀው አዳኛችን ኢየሱስ ክርስቶስ ይመጣል ሲል ሲሉ ቆይ ቆይ ቆይ፣ የኛ አለ ይላል። ኢየሱስ ሲመጣ ኢንስታንትሊ በዛው ቀጽበት የኛም ይሆናል እንለወጥና ሁሉን ባስገዛበት ኃይሉ ይላል አይደል፣ ሪዘሬክሽን ፓወር ጌታ ኢየሱስ ክርስቶስ ሁሉን አስገዙቶ የያዘበት ኃይል አለ። በዚያ ኃይል የተዋረደው ሰውነታችን የእርሱን ክብሩ ስጋ እስኪመስል ይለውጠዋል። ጳውሎስ እችን ብቻ ነው የሚለው ሌላ ስፔስ የለውም መጻፊያ እድል የለውም። ቶሎ ምናልባት እንግዲህ እንትኑ እየመጣበት መሰለኝ ወታደሩ እየመጣበት ቶሎ አጠር አጠር አጠር አጠር አራት ምዕራፍ ብቻ ነው የጻፈው። ተሰሎንቄን ገብተን እናነባለና ፊልጵስዩስ በእውነት ይበቃችኋል በእርግጥ እኛ ግን አንደኛው ክፍለ ዘመን ሰው ሌላም ስለሚፈልግ ተሰሎንቄን ደግሞ እናነባለን። ከዛ ንጥቀት አለ ተሰሎንቄ ላይ፣ በደመና ልንቀበለው መሬት ተለቀናለች። የፈለገ ብትዘል ከበዚህ በላይ ዘ ያንን አካል መሬት ሴንስ አያደረገውም። ግራቪቲ ሴንስ የሚያደረገው አፈር ነው። እዚሁ ነዋ። አያሁን እኮ አፈር ነው። ይሄ የፈለገ ቢያምር አፈር ነው። ማቴሪያሉ እዚሁ ነው። ብድግ ስትል የት ነው የምትሄደው? የእኔ ነው ይላል። ያኛውስ የክርስቶስ የከበረ አካል ነው። መሬት ሴንስ ሳያደርገውም የላይኛው ስለሆነ ይስበዋል። ወደ ላይ ወዳለበት ነው የሚስበው። ባይዘው ምድር ላይ ያለ ሰው በሙሉ አይነጠቅም። በጌታ ያመንን ብቻ ነን የምንሄደው። አፈሩ የሚቀየረ ኛ ነው። ይህ ኮኖ ክርስቲያን እኮ ሆነን እንጆ የምናደርገው እውነት እንለወጣለን። ብድግ እንላለን። የዛን ቀን ያ ታላቁ ቀን የጌታ ቀን ኢየሱስ ክርስቶስን ልንቀበል እስከ ደመና ስንሄድ፣ ያው አየር ላይ ስለሆን አብረን የምንሄደው እስከዛ ድረስ መተያየት ነው። ጳውሎስ የት አለ? አብርሃም የት አለ? እያልክ ምድር ላይ ያንቀላፉ በጌታ ያመኑ በሙሉ ይወጣሉ። ምድር ባዶ ሆዷን ትቀራለች። አይ ሰፊ አገር እንሄዳል፣ እና ብድግ እንላለን። ምክንያቱም ኢየሱስን ካገኘው በኋላ መቼስ አጠገብ ያለውን ሰው ዞር ብላ አታየውም፣ ኢየሱስ ፊት እያለ ስለዚህ ጌታን እስክናገኘው ድረስ መተያየት ነው ስን ፊት ለፊት እናየዋለን። ቶሎ ወንጌል ስሩ። ቶሎ ቶሎ አገልግሉ። ቶሎ ቶሎ በቤተ ክርስቲያን በሚሆነው ነገር ላይ ትጉ። በቃ ሊያልቅ ነው፣ ሊዘጋ ነው በቅርብ። አሜን ነው። በእውነት በጣም ብዙ። የጣዳችሁት ነገር ካለ ቶሎ ቶሎ ዳር ዳር አስይዙት። ለነገሩ ክፍቱን ትታችሁት ብትሄዱ አትመለሱ። ለምትመለስበት ነገር ነው የሚያስጨንቀህ። አይደል አሁን ቤትህ እኮ አበላሽተማ ትወጣው። ለምንድን ነው ተመልሰ ትሄዳለህ? ስትመለስም አንተ ነው የሚጠብቀ። የንጥቀት ቀን አንመለስም። ጻድቅ ነው ነገር ከፈለገ ይረር፣ ከፈለገ መጥተው ያውጡት። ኢየሱስ ጌታ ነው። ግን ቶሎ ቶሎ ወንጌል ንስበክ። ማንም ሰው ሲኦል መግባት የለበትም። ቶሎ ቶሎ አገልግለን፣ አያሌ ህዝብ ወደ እግዚአብሔር መንግስት መግባት አለበት። የክርስቶስ የመስቀል ሥራ ለብዙ ትውልድ በዚችም ቤተ ክርስቲያን በምናመልክባቸው ቸርቾች መሰበክ አለበት። ኢየሱስ ይመጣል። ይሄ ህዝብ ይሄዳል። አገር አለን። የምንጠባበቀው አዳኝ አለን። ጌታ ኢየሱስ ክርስቶስ በመላእክት አለቃ መለከት እየተነፋ በብዙ ክብር በቅርብ ይመለሳል። ይህ ሰማነው በነቢይ ጥላውን ጸጋ የቀረበውን መልእክት ነበር። እንዲህ አይነቶቹ ድምፆች ሊበዙልን ይገባ አልባዮች ነን። የምፅዓቱ አዋጅ ነጋሪ አገልግሎት ብቸኛ ተስፋችንን ከመስማትና ከመጫወት በቀር ምንና የቱ ልብን አሟቂ ይኖራል። በናፍቆት እንድንጠብቀውም ስለተነገረን ልንናፍቀው ግድ ይለዋል። የናፈቀ ደግሞ ያን የናፈቀውን ነገር ቢያወራ ቢያወራ አይሰለቸውም። ሰው ምን ይለኛል አይልም። የነገረውን ነገር ልክ እንዳልነገረ ሆኖ እንደ አዲስ ያወራዋል። ሰሚው ምናልባት ዊ ጀመረው ወይም ጀመራት ሰላሳ ጊዜ እኮ ነግራኛለች ይላል። ተናጋሪው ገና አንድ ጊዜ ምን እንዳልተናገረ ነው የሚሰማው ውይ፣ አሰለቸው ውሃ አይደል አይልም። ነገም እዚያው ነገር ላይ ነው። ለምን ደም ውስጥ የገባ ናፍቆት አለ። በናፍቆት የሚጠብቅ ሰው በደንብ ያስታውቃል። ስለዚህ እባካችሁ ያስታውቅብን። በዘማሪ ዶክተር ደረጀ ከበደ የተዘመረውን በዚህ ክፉ ዘመን ማምለጫና መሸሸጊያ ታዛ ካለ ኢየሱስ ክርስቶስ ማንም እንደሌለ የሚያወሳውን ዝማሬ ሰምተን እንመልሳለን። በዚህ ክፉ ዘመን በሚያጫጭን

እውነት ነው። እንግዲህ እንደሰማነው ነው ምንም አይነት ልብን የሚያጓጓ ነገር ዓለማችን ከቀን ወደ ቀን ይዛልን አትመጣም እየባሰባት ብቻ እንጂ። ጌታ ኢየሱስ ክርስቶስን ለእኔ ሲል ነው የሞተው የተቀበረውና የተነሳው በማለት እግዚአብሔር ማምለክና መከተል የዘላለም ታሪክን ይቀይራልና ይህንን የምስራች እናበስራለን። ኢየሱስ ክርስቶስ ብቻ ከዘላለም ሞት ያድናል። ክብሯት የምፅዓቱ አዋጅ ነጋሪ አገልግሎት ስድምተኞቻችን ከሰኞ እስከ ሰኞ ዘወትር በኛው ዩቲዩብ ላይ በፓስተር አለማየሁ ነሞና በወንድም ሚል ቃል አስራት የሚቀርብ ወቅታዊ መረጃ ስለሚሰናዳ እንደዚሁም ደግሞ ዘወትር ቅዳሜም በቀጥታ ስርጭታችንም ገብታችሁ እንድትከታተሉ ባያመልጣችሁም መልካም ነው ባይነን፣ ስለዚህ ከወዲሁ ጥሪ አድርግላቸዋለሁ ለወገኖቻችሁም ሼር አድርጎላቸው። ለመቋጫነት ወደያዝነው ወደ ተፈጥሮ አደጋ ዜና ስንሻገር በወንጌላት ላይ ጌታ ኢየሱስ የመምጣቱ ምልክት ከተናገራቸው የትንቢት ፍጻሜዎች አንዱ ይህ የተፈጥሮ አደጋ ነው። በየጊዜው ዓለማችን ታይቶና ተሰምቶ የማይታወቁ የተለያዩ ክስተቶችን ማስተናገዷ ይታወቃል። አሁንም የተፈጥሮ አደጋ ዓለማችንን በመናጥ ላይ ይገኛል። ወደ ምዕራብ አውሮፓ ይወስደናል። ክላውዲያ የተባለ ከባድ አውሎ ነፋስ ምዕራብ አውሮፓን በከፍተኛ ዝናብ በኃይለኛ ነፋስ እና በከባድ ጎርፍ መቷታል። ስፔን፣ ፖርቱጋል እስከ ዩናይትድ ኪንግደም እና አይርላንድ ድረስ በሚሊዮን የሚቆጠሩ ሰዎች የመብራት መቆራረጥ፣ የትራንስፖርትና የትምህርት ቤት መዘጋት፣ እንደዚሁም አደገኛ የአየር ሁኔታ ማስጠንቀቂያዎች ተጋርጦባቸዋል። እንግዲህ ሕይወትን ከምድር ማሰናበቻዎች መቼና እንዴት እንደሚመጡ ከስጋ ለባሽ ሩቅ ስለሆኑ የእኛ ድርሻ ይሄ ምስኪን የሰው ልጅ በእርግጠኝነት ነገ እንገናኛለን ብሎ ፕሮግራም ይዞ፣ ከዚያ በፊት ግን ምንም ዋስትና ስለሌለው እንደ ጢስ ታይቶ እልም እንደሚል ላልተረዳው፣ ኢየሱስ ክርስቶስ እንደሚያደን ሰምቶ ንስሐ እንዲገባ ብናደርገው ይሄ ሰው ሁለተኛው ሞት ከላዩ ላይ ተሻረለት ማለት ነውና፣ ይሄ ደግሞ ሰማይን እጅግ አስደሳች ነው፣ ለጤነኛዋ ቤተ ክርስቲያንም ጭምር። ስለዚህ ትጋት ይብዛልን። የተዘጋጀ ሊነጠቅ ነው እንግዲህ። ለዕለቱ አዘጋጅተ ነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን። የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩ መረጃዎችንም ያጠናከረ የሚያዘጋጅልን ይልቃል አስራት ነው። የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችንን እንቀጥል። እየጸለያችሁልን እያሰባችሁንም ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ። እንግዲህ ጌታ ቢፈቅድና ብንኖር ቢቀጥለው ሳምንት ሌሎች ማንቂያ መረጃዎችን እየዘንላችሁ እንቀርባለን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ፣ አልፋና ኦሜጋ እኔ ነኝ ይላል እግዚአብሔር አምላክ። ባላችሁበት ይባርካችሁ። መልካም ጊዜ